ካራማራ ከትናንት እስከ ዛሬ በተሻገረው የኢትዮጵያ ድል አድራጊነት ውስጥ ቋሚ መገለጫ ነው ሲል የቀድሞ የኢትዮጵያ የጦር ኃይሎችና ፖሊስ ሰራዊት ገለጸ። የካራማራ ድል 47ኛ ዓመት መታሰቢያ በዓል በኢትዮ ኩባ የወዳጅነት አደባባይ ተከብሮ ውሏል። አንዷ ለመናን ዝርዝሩን ይዟል። የዛሬ 47 ዓመታት ወራሪው የዚያድ ባሬ ጦር የኢትዮጵያን ድንበር በምስራቅ 700 ኪሎ ሜትሮች ያክል አልፎ ወረረ። በደቡብ ደግሞ 300 ኪሎ ሜትሮችን አልፎ ወረራውን ፈጸመ። በዚህ የተበሳጩት ኢትዮጵያውያን ደግሞ ይህ ነው ሕይወቴ ለኢትዮጵያ እናቴ ብለው ተመሙ። በአንድነትም ድል አደረጉ። ዛሬ ካራማራ ድል የተገኘበትን 47ተኛ ዓመት በዚህ በኢትዮ ኩባ ደባባይ ተከብሮ ውሏል። በበዓሉ ላይ የቀድሞ አርበኞች፣ የፖሊስና ጦር ሰራዊት አባላት፣ የኢትዮ ኩባ ማህበር አባላት፣ የኩባ ዲፕሎማቲክ አባላትና ሌሎች ተገኝተዋል። የቀድሞ የኢትዮጵያ የጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት ሰብሳቢ ብርጋዴር ጀኔራል ውበቱ ጸጋዬ ይህ ድል አልተዘጋጀንም ለእናት ሀገር ምክንያት ሳይሆን ተጋድሎ ተፈጽሞ እየተገኘ ድል ነው ብለዋል። ጠላቶቻችን ሁኔታችንን አድብተው ማጥቃት በሰነዘሩበትና የምስራቅ ኢትዮጵያ ኦጋዴን ሰባት መቶ ኪሎ ሜትር በምስራቅ ሶስት መቶ ኪሎ ሜትር በደቡብ መጀመሪያ የፈጸሙትን ማጥቃት እንዴት ነበረ? ያንን ሁኔታ ምንም እንኳን ባንዘጋጅ አልተዘጋጀንም የሚል ይቅርታ ሊኖር አይችልም። በመሰረቱ የኢትዮጵያ ሕዝብ ጠመንጃ ሳይዝ በሰውነት ውስጥ ያለውን ስፕሪት ይዞ መዋጋት ይችላል። ካራማራ ላይ በመሸገው የጠላት ጦር ላይ ከሰሜን አቅጣጫ ማጥቃት ሰነዘሩበት። በተቀናጀ የኪውባና የኢትዮጵያ ታንከኞች መድፈኛ ክፍሎች በከባድ መሳሪያና በአውሮፕላን ድብደባ ተደጋግሞ ቢቀጥልም የጠላት ጦር ለሶስት ቀናት ሲዋጋ ቆየ። በሦስተኛው ቀን ግን የካራ ማራ የጠላት ምሽግ ተሰበረ። የካቲት 26 1997 ዓ.ም ከጠዋቱ ሶስት ሰዓት ላይ የኪውባና የኢትዮጵያ ወታደሮች በድል አድራጊነት ጅጅጋ ገቡ። በኢትዮጵያ የኩባ አምባሳደር ማሬን ሶዋሬዝ አልባሬዝ የሁለቱ አገራት ጀግኖች በጋራ ለሰላም የከፈሉት ዋጋ መገለጫ ነው ብለዋል። በዚህ የሚያኮራ መስዋዕትነት ለከፈሉ የኩባና ኢትዮጵያውያን ዜጎች መታወሻ ላይ ሀሳብ ሳቀርብ በጣም ደስ እያለኝ ነው። ይህ መስዋዕትነትም ሁለት ሀገራት ግንኙነትን ላይነቀል በሚችል መልኩ ስር የሰደደ ግንኙነት የተከሉበት ነው። 163 ኩባውያን ለኢትዮጵያ ሉዓላዊነት መስዋዕት ከፍለዋል። ይህ ቀን የካራማራ ድል ብቻ ሳይሆን የሁለቱ ሀገራት አምሳኛ ዓመት ዲፕሎማሲያዊ ድልጭ ጭምርም ነው ብለዋል። ፊደል ካስትሮ ኢትዮጵያን ይወዳል። እሱ መሰረት ያስቀመጠለት ግንኙነት ዛሬ ጠንካራ መሆን ችሏል። ግንኙነቱ ወደፊትም በወንድማማችነት ይቀጥላል። የጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቲ ካራማራ ከትላንት እስከ ዛሬ በተሸጋገረው የኢትዮጵያን ጀግንነት ቋሚ መገለጫ ነው ብለዋል። ይህንን ጀግንነት፣ ይህንን ወንድነት ያመጣችሁት ከአያቶቻችሁ፣ ከአባቶቻችሁ በዛች በምናከብራት አረንጓዴ ቢጫ ቀይ ሰንደቅ ዓላማና በኢትዮጵያ ሕዝብ ምክንያት ነው። ይሄ ብዙ ሀገር አያገኘውም። የእናንተ ማንነት፣ ለኢትዮጵያ ያላችሁ ፍቅር፣ ለኢትዮጵያ ያደረጋችሁት ሞት የበለጠ መታወቅ አለበት። መረሳታም የለበትም። ኢትዮጵያውያን በጋራ በቆሙ ጊዜ ተዘጋጅተውም ይሁን ሳይዘጋጁ የሚፈጸምባቸውን ወረራ በጋራ የማሸነፍ ታሪካዊ ሂደት መገለጫ ሆኖ የሚታይ ነው። ይህ የካራማራ ድል የአያት የቅድመ አያት ታላቅ ቅርስ ጎራዴ ጋሻቸው ሲታወስ በቅኝ ያልተገዛሽ መሬታችን ነፃነት ነው ክብራችን